ዶክተር አብዮት አለሙ ይባላሉ። በየካቲት 12 ሆስፒታል ሜዲካል ኮሌጅ ጠቅላላ ሐኪም ነኝ። ደም ማነስ ከማለታችን በፊት ደም ምንድን ነው የሚለውም መጀመሪያ ብናይ ጥሩ ነው። ደም እንግዲህ በደም ስራችን ውስጥ የሚጓጓዝ በፈሳሽ መልክ ያለ ለሰውነታችን በጣም አስፈላጊ የሆነ የአካላችን ክፍል ነው ማለት ነው። ደም ከሁለት ነገሮች ነው የተሰራው፣ ፈሳሽና እንደ ጠጣር ብንለው ሴል ሴል የምንላቸውን አካላት የያዘ ነው። ሴሎቹ በሶስት ይከፈላሉ። ነጭ የደም ሴል፣ ፕላትሌት እና ቀይ የደም ሴል የሚባሉ ናቸው። እነዚህ ሶስት ሴሎች ለሰውነታችን በጣም አስፈላጊ አስተዋጽኦ አላቸው። ለምሳሌ ነጭ የደም ሴልን ካየን ነጭ የደም ሴል በሽታን ሰውነታችን እንዲከላከል የሚረዳ በሽታን የሚያስወግድ በሽታ አምጪ የሆኑ ነገሮችን የሚያስወግድ የሚዋጋ የደማችን አካል ነው። ፕላትሌት ደም ስራችን በሆነ ምክንያት ቢቆረጥ ይዘጋል ደም እንዳይፈስ የሚያደርግ አካል የደም አካል ነው። ቀይ ደም ሴል ደግሞ በሰውነታችን ውስጥ ኦክሲጅን የምንተነፍሰውን ወደ ውስጥ የምንተነፍሰው ኦክሲጅን የሚባለውን አየር ለተለያዩ የሰውነታችን ክፍል የሚያጓጉዝ ነው እና ኦክሲጅን ደግሞ ለሰውነታችን ከፍተኛ አስተዋጽኦ አሉ። ሰውነታችን ውስጥ የሚካሄዱ አገልግሎቶች፣ ስራዎች ሁሉ የሚካሄዱት በኢነርጂ በኃይል አማካኝነት ነው። የኃይል ደግሞ የሚመነጫው ኦክስጅንን በመጠቀም ነው። ስለዚህ ሰውነታችን ውስጥ የሚመነጩ ሀይሎች ሀይል እንዲመነጭ ኦክስጅን በጣም አስፈላጊ ነው። ኦክስጅን ከሌለ ሰዎች ስራችን ሁሉ ችግር ውስጥ ይገባል ማለት ነው። ስለዚህ ቀይ ደም ሴላችን ይህንን ኦክስጅን በሰውነታችን ውስጥ የሚያጓጉዝ በደም ስር ውስጥ የሚጓጓዝ ልብ የሚረጨው አንዱ አስፈላጊ ነገር ነው። ደም ማነስ የምንለው ቀይ ደም ሴል ጤናማ የሆነ መጠን ደም ውስጥ ሳይኖረው ሲቀር ደም ማነስ የምንለው ነው። የቀይ ደም ሴል ሲያንስ የሚመጣ ወይም ደግሞ ቀይ ደም ሴል ውስጥ ያለ ሄሞግሎቢን የሚባል ቀይ ደም ሴል አካል እጥረት ሲያጋጥም ወይም ደግሞ ከሚጠበቀው መጠን በታች ሲሆን የሚከሰት የበሽታ አይነት ነው የደም ማነስ የምንለው ማለት ነው። ከቀይ ደም ሴል ጋራ ጋር የተያያዘ ነው። ስለዚህ ሰውነታችን ውስጥ ቀይ ደም ሴል ኖርማል የምንለው ሌቭል አለው። ከኖርማል በላይም ሲሆን ችግር አለው፣ ከኖርማል በታችም ሲሆን ችግራለሁ ከኖርማል በታች ሲሆን የምንለው አኒሚያ ወይም ደግሞ የደም ማነስ የምንለው በሽታ ነው ማለት ነው። የደም ማነስ በሁሉም ቦታ ላይ ሊከሰት የሚችል የሁሉንም የሰው ልጅ ሊያጠቃ የሚችል ነው። ዘር የሚመርጥ አይደለም። ቀለም ምናምን የሚመርጥ ወንድ ወይ ሴት ብሎ የሚመርጥ ነገር አይደለም። ሁሉም ጋር ሊከሰት የሚችል የሚያመጡት ነገሮች ካሉ ሊከሰት የሚችል ነገር ነው እንግዲህ እንደ አፍሪካ በተለያዩ ቦታዎች ላይ የተለያዩ ጥናቶች አሉ። ቁጥሩ ከፍም ዝቅም ሊል ይችላል። እንደ ኢትዮጵያ ግን በቅርቡ የተጠኑ ጥናቶች የሚያሳዩት ፕሪቫለንስ የምንለውን የመከሰት እድሉ የሚያሳየው ለምሳሌ ከአምስት አመት በታች በሆኑ ህጻናት ላይ እስከ 50 ፐርሰንት ከ45 እስከ 50 ፐርሰንት ድረስ ፕሪቫለንት ነው። በጣም ኮመን ነው ማለት ነው። ከአምስት አመት በታች የሆኑ ልጆች ላይ ህጻናት ላይ በዚህ የሚሆነው ምክንያት ምንድን ነው? አንደኛ ከእናታቸው የሚያገኙት የአይረን መጠን አይረን በጣም አስፈላጊ የሆነ ንጥረ ነገር ነው። ሄሞግሎቢን ወይም ቀይ የደም ሴል እንዲሰራ የእሱ እጥረት ሊያጋጥማቸው ይችላል። ፈጣን እድገት የሚያካሂዱበትም እድሜ ነው፣ ከአምስት ዓመት እና በቂ ምግብ የማይመገቡ ከሆነ በቂ አይረን ወይም ብረት ከምግብ የማያገኙ ከሆነ ለእጥረት ሊጋለጡ ይችላሉ። ስለዚህ ከአምስት ዓመት በታች ያሉ ላይ በጣም ኮመን ነው እስከ 50 ፐርሰንት ፕሪቫለንት ነው። በጣም ኮመን ነው። ሌላኛው እስከ ከ20 እስከ 25 ፐርሰንት ጥናቶች የሚያሳዩት በመውለድ እድሜ ላይ ያሉ ብዙ ሴቶች ላይ የመከሰት እድሉን በጣም ከፍተኛ ነው። ይህም የሚያያዘው በእርግዝና ወቅት ከፍተኛ የሆነ የአይረን የእሱ ዲማንድ ይጨምራል። ህፃኑም ይፈልጋል የሷም ሰውነት ይፈልጋል። በቂ ምግብ የማትወስድ ከሆነ ለደማነስ የመጋለጥ ዕድሏ ከፍ ይላል ማለት ነው። ለዛም ነው አንድ እናቶች በእርግዝና ወቅት ክትትል ህክምና ቦታ መሄድ ያለባቸው የሚባለው ደማቸው በተለያየ ጊዜ እየተወሰደ ላቦራቶሪ እየታየ የደማነስ ምልክት የሚኖር ከሆነ የሄሞግሎቢን የአይረን መጠን መቀነስ የሚያሳይ ከሆነ ተጨማሪ አይረን የሚሰጣቸው ማለት ነው። ሳይታወቅ ሳይወስዱ ይቆዩና ህፃኑንም ሊጎዳ ይችላል። የደም ማነስ በማህጸን ውስጥ ያለውን ህፃን ሊጎዳ ይችላል። በቂ የደም ብረት ማያገኝ ህፃን ቀጭጮ ሊወለድ ይችላል። ክብደቱ ዝቅተኛ ሆኖ ሊወለድ ይችላል። ያለ ጊዜውም ሊወለድ ይችላል። እነዚህ እነዚህን አይነት ችግሮች ሊያመጣ ስለሚችል በእነሱ ላይ የመከሰት ድል ከፍ ያለ ነው። በተጨማሪም እንደዚህ የወር አበባ የሚዛባ ወይም ደግሞ ከፍተኛ መጠን የወር አበባ የሚፈሳቸው ሴቶችም ለዚህ ሊጋለጡ ይችላሉ። ከዛ ውጪ በተለያዩ እድሜ ክልሎች ላይ ይሄ የደም ማነስ የምንለው ነገር ሊከሰት ይችላል። ወንዶች ላይም ልጆች ላይም ወጣቶች ላይም ሊከሰት ይችላል። በተለያዩ ምክንያቶች ሊመጣ ይችላል ማለት ነው ልንከላከለው የምንችል ታክመንም ልንድናቸው የምንችላቸው የተወሰኑት፣ በተፈጥሮ በጂን ምክንያት ከቤተሰብ የሚወረሱ አንዳንድ ሊኖሩ ይችላሉ። እነሱንም እየታከሙ መኖር የሚቻልበት ሁኔታ ነው ያለው ማለት ነው። ብረት እጥረት አኒሚያ፣ በዘር የሚከሰት አኒሚያ፣ እንደዚህ ክኖ አኒሚያ ኦፍ ክሮኒክ ኢልነስ እያን ልከፋፍላቸው እንችላለን። በመንስኤያቸው በሚከሰቱበት እንትን ልንከፋፍላቸው እንችላለን። እናቶች ሲያረግዙ ተጨማሪ ሁሉም ነገር አይረን ብቻ አይደለም፣ ሌሎች ነገሮችም ሌሎች ንጥረ ነገሮችም ተጨማሪ ነው የሚያስፈልጓቸው። አመጋገባቸው መስተካከል አለበት ማለት ነው። በዛን ሰዓት ለምሳሌ ብረት ከሚመገቡት ምግብ ውስጥ በደንብ መጨመር መቻል አለባቸው። ምክንያቱም ሕፃኑ ይፈልጋል፣ ለሕፃኑም ይሰጣሉ። እንደውም ሰውነት ቅድሚያ የሚሰጠው ለሕፃኑ ነው። ለሕፃኑ ከሰጠ በኋላ ነው ለእሷ ሰውነት ሼር የሚያደርገው። ስለዚህ ተጨማሪ መመገብ መቻል አለበት። እናቶች አቅደው ማርገዝ አለባቸውም። ማርገዝ በሚፈለግበት ሰዓት ወደ ህክምና ቦታ ሄደው ደምን መታየት የደም እጥረት፣ የደም ማነስ አለብኝ ወይ፣ የሚያስፈልጉ ንጥረ ነገሮች ሰውነት ውስጥ በበቂ ያሉ ወይ እና እንግዲህ አንድ ሰው እርግዝናን ሲያስብ አመጋገቡን ማስተካከል እንዳለበት ማሰብ መቻል አለበት እና ቶሎ ህክምና ቦታ ሄደው ደግሞ ክትትል እያደረገ በሚዋጥ አይረን ማስተካከል ይቻላል። ብረት መናፈቅ ሰውነት ብረት እጥረት ሲያጋጥመው እሱን ለማካካስ የሚደረግ ነው። ከግድግዳ የፋቁም ሊመገቡ ይችላሉ፣ አፈር ሊመገቡ ይችላሉ። እዛ ውስጥ እንደዛ አይነት ስሜት ስለሚፈጥርባቸው ማለት ነው። እና እሱ አንደኛው የአይረን ዴፊሽንሲ አኒሚያ የብረት እጥረት ደማነስ እንደሆነ ምልክት ነው ማለት ነው። እና ያን በዛን ሰዓት አመጋገብን ማስተካከል በቂ ስጋ፣ ጉበት እንደዚህ ነገሮች እና ፍራፍሬዎችን እንደዚሁ ቅጠላቅጠሎችን ማዘወተር ህክምናም ካስፈለገ ህክምና ቦታ ሄዶ ተጨማሪ አይረን የሚዋጥ ጨጓራን የማይጎዳ ለእነሱ ለእናቶች የሚመች ሊታዘዝላቸው ይችላል። በዛ መልኩ የሚስተካከል ነው። እዛ ደረጃ ላይ ከደረሰ ማህበረሰቡ ማወቅ ያለበት እናቶች ማወቅ ያለባቸው ደማቸው ውስጥ ያለው አይረን በጣም ቀንሷል ማለት ነው እና በዛ መልክ መስተካከል የሚችል ነው። የደማነስ ምክንያቶች በአብዛኛው ኮመን የምንለው ወይም ደግሞ ብዙ ጊዜ የሚከሰተው አይነት ከምግብ ውስጥ በቂ የሆነ የብረት አለመውሰድ ጋር ተያይዞ የሚመጣ አይረን የምንለው በጣም ኮመን ነው። ያ ምንድ ምግባችን ውስጥ ያለው የአይረን መጠን ዝቅተኛ መሆን በቂ ምግብ አለመገብ በተለያዩ ምክንያቶች ሊሆን ይችላል። በማወቅም ባለማወቅም እያለም አይረን ያላቸው ምግቦች አለመውሰድ ሊሆን ይችላል። በእጦት ምክንያት ሊሆን ይችላል ሊሆን ይችላል ምግቡንም ካለማግኘት ሊሆን ይችላል። እና በቂ የሆነ አይረን ያላቸው ምግቦችን አለመውሰድ ለምሳሌ ስጋ፣ ጉበት፣ እንቁላል እነዚህ እነዚህ አይረን ሪች ናቸው። እነሱን በተወሰነ ደረጃ መውሰድ በጣም አስፈላጊ ነው። አይረን ደማችን ቀይ ደም ሴል እንዲመረት ከዛም የቀይ ደም ሴል ካለ ሄሞግሎቢን ካለ በቂ ቀይ ደም ሴል አለ አኒሚያ ያጋጥመንም ወይ ደግሞ የደም ማነስ ያጋጥመንም ማለት ነው። ሌላው ከጥራጥሬም እንደዚሁ ከአትክልቶችም በጣም ወሳኝ የሆኑ አሉ። እነዚህ አረንጓዴ አትክልቶች እነ ጎመን፣ ሰላጣ፣ ሌሎችም ፍሩቶች የተለያዩ ፍራፍሬዎችን መመገብ በጣም አስፈላጊ ነው ምክንያቱም ቀይ ደም ሴል እንዲመረት በሰውነታችን እንድንጠቀምበት ከአንጀት ወደ ደም እንዲገባ የሚያስፈልጉ ቫይታሚኖች አሉ። ከዛ ውስጥ ቫይታሚን ሲ የሚባለው በጣም ኢምፖርታንት ነው። በቂ ቫይታሚን ሲ እና በቂ አይረን ያለውን ምግብ መመገብ ብረት ያለውን ምግብ መመገብ፣ ቫይታሚን ሲ ካለ ደግሞ ከአንጀት ወደ ደም ይገባል። ደማችን ውስጥ ያለው የአይረን መጠን በቂ ይሆናል። ሰውነታችን ውስጥ የሚመረተው የቀይ የደም ሴልም እንደዚሁ በቂ ይሆናል ማለት ነው እና አንደኛው በጣም ብዙ ጊዜ የሚከሰተው የደም ማነስ ምክንያት በቂ የሆነ የብረት ምግብ ውስጥ አለመኖር እና በበቂ ሁኔታ አለመመገብ። ስጋ ምናምን ተመግበን ቫይታሚን ሲ ያልኩትን ነገር ከሌለ በቂ አይረን ወደ ደም ውስጥ ላይገባ ይችላል። ስለዚህ አመጣጥኑ መውሰድ ያስፈልጋል ማለት ነው። ሌላኛው ምክንያት የተለያዩ በሽታዎች ሊሆኑ ይችላሉ፣ ኢንፌክሽንስ የምንላቸው እንደዚሁም በተለያዩ ፓራሳይቶች ወይም ጥገኛ ትላትሎች ሊከሰት የሚችል ነው። ኢንፌክሽን ለምሳሌ ብንወስድ እንደ ወባ በአብዛኛው የወባ ፓራሳይት ፕሮቶዛም ነው የምንለው። እሱ የት ነው የሚኖረው? ቀይ ደምሴል ውስጥ ነው የሚራባው። ቀይ ደምሴልን ይወራል፣ እዛ ውስጥ ይራባል። ቀይ ደምሴል ቁጥርን እየቀነሰ ነው እየገደለ እየቀነሰ ነው የሚሄደው እና ብዙ ጊዜ የወባ ታካሚዎች ወይም የወባ በሽታ ያለባቸው ሰዎች በደም ማነስ ሊጠቁ ይችላሉ ማለት ነው። አንጀት ላይ ያሉ ትላትሎች የተለያዩ የሚታወቁ ትላትሎች የኮሶ በተለምዶ የሚባለው ማህበረሰቡ የሚለው አሜባ የምንላቸው ሁኮር የሚባል በቆዳ ላይ ቆዳን በስተው ወደ አንጀት ገብተው አንጀት ውስጥ ከአይረን የሚባለውን ነገር የሚሻሙ የምንወስደውን ነገር ይሻማሉ። እንደገና ደግሞ ሰውነት ውስጥ ወይም ውስጥ አንጀታችን ውስጥ የደም መፍሰስ ችግር ሊያመጡ ይችላሉ። ደም የሚፈስ ከሆነ እንደዚሁ የደም ማነስ ጋራ ሊያያዙ ይችላሉ ማለት ነው። እና ሁለተኛው ምክንያት የተለያዩ በሽታዎች ናቸው። ለረጅም ጊዜም እንደዚሁ ህክምና ላይ ያሉ በሽታዎች ለረጅም ጊዜ ህክምና ላይ ያሉ በሽታዎች ሊያመጡ ይችላሉ። ክሮኒክ ዲዚዝ አኒሚያ ኦፍ ክሮኒክ ዲዚዝ ነው የሚባሉት። በበሽታ ምክንያት የሚመጣ የጉበት የኩላሊት በሽታዎች ለረጅም ጊዜ ጉበት፣ ኩላሊት ቀይ ደም ሴል እንዲመረት በጣም ወሳኝ ናቸው። እነሱ ላይ ችግር የሚያጋጥም ከሆነ የደም ማነስ ሊያጋጥም ይችላል ማለት ነው። ሌላው የደም መፍሰስ ነው። ደም መፍሰስ ሶስተኛው ምክንያት ነው ማለት ነው፣ መንስኤ ነው ለደም ማነስ። ደም መፍሰስ ቅድም ባልነው በወር አበባ ሊሆን ይችላል። በርከት ያለ ደም የሚፈሳት ከመጥን በላይ የሚፈሳት ሴት ለደም ማነስ ልትጋለጥ ትችላለች። መታየት ያስፈልጋል ማለት ነው። ሌላኛው ደግሞ ደም መፍሰስ ከአንጀት ሊሆን ይችላል። በተለያዩ የአንጀት ክፍል ላይ ቅድም ባልኳቸው ፓራሳይቶች ሊሆን ይችላል። በተለያዩ በሽታዎች፣ ለምሳሌ የጨጓራ አልሰር የሚኖር ከሆነ ጨጓራ ላይ ቁስለት የሚኖር ከሆነ ከጨጓራ ወይም ከአንጀት ደም መፍሰስ ሊኖር ይችላል። በሰገራ መልክ ደም በየጊዜው እየወጣ ለደም ማነስ ሊያጋልጥ ይችላል። አንደኛው ደም መፍሰስ ነው ማለት ነው። ሌላው የደም መፍሰስ ምክንያት እንግዲህ በተለያዩ አደጋዎች ሰዎች በተለያየ አደጋ ምክንያት ሰውነታቸው ላይ ቁስለት ሲያጋጥም አደጋ ሲያጋጥም ደም ሊፈሳቸው ይችላል። የደም ማነስ ሊያስፈልግ ይችላል። እነዚያውም ከፍተኛ ከሆነ የደም እስከ ደም ልገሳ ደም እስኪሰጣቸው ድረስ ህክምና ሊያስፈልጋቸው ይችላል ማለት ነው። ሌላው እንግዲህ ቅድም በዘር መተላለፍ የሚተላለፉ አይነቶች አሉ። በዘር የሚተላለፍ የደም ማነስ አይነት አለ ታላሴሚያ ይባላል። እንደገና ሲክል ሴል አኒሚያ የምንለው የሄሞግሎቢን የምንለው ነገር ቀይ የደም ሴል ውስጥ ያለ በትክክሉ የራሱን መጠንና ሳይዝ እና መጠን ቁጥሩም በቂ መሆን አለበት። ይሱ መመረት ላይ ችግር የሚኖር ከሆነ መጠኑም እንደገና ቁጥሩ ወይም ደግሞ ሳይዙ ከፍ የሚል ከሆነ በደም ስር ውስጥ መጓጓዝ አይችልም። እና ሲክል ሴል አኒሚያ ትክክለኛ ያለሆነ ሄሞግሎቢን ሼፕ ቅርጽ ያለው ነው። እንደዛ አይነት ችግር ያለባቸው ሰዎች ለደም ማነስ ሊጋለጡ ይችላሉ። ታላሴሚያም እንደዚሁ የሄሞግሎቢን ላይ የሚያጋጥም ችግር ነው። ሄሞግሎቢን ሲንቴሲስ ላይ የሚያጋጥም ከቤተሰብ ሊወረስ በጅል ሊወረስ የሚችል ችግር ነው። ሌሎችም በዚሁ አይነት ሊኖሩ ይችላሉ፣ ከቤተሰብ ሊወረሱ የሚችሉ ናቸው። እንግዲህ ቅድም ዋንዋያና ዘር ቅድም ባልኳቸው ለምሳሌ የኑሮ ደረጃ አንዱ መንስኤ ሊሆን ይችላል። በቂ መመገብ አግኝቶ አለመመገብ የደማነስን ሊያመጡ የሚችሉ ናቸው። ከሞላ ጎደል እነዚህ ናቸው የደማነስ መንስኤዎች። ደም ውስጥ ባለው ሄሞግሎቢን መጠን ነው የምንለካው። ያው ላብራቶሪ ደም ይወሰዳል ላብራቶሪ በማሽን ላብራቶሪ ቴክኖሎጂስቶች አናላይዝ አድርገው አይተው የደም ሄሞግሎቢን መጠኑ ተቆጥሮ ይወጣል። በግራም ዲሲ ሊትር ነው የሚለካው። ስለዚህ ከዚህ እስከዚህ ሲሆን ኖርማል ነው የሚል አለ። ለምሳሌ አንድ አድልት አዋቂ ወንድ ሰው ከ13 እስከ 17 ግራም ፐር ዴሲ ሊትር በአንድ ዴሲ ሊትር ብለድ ውስጥ ደም ውስጥ እስከ 13 ግራም የሄሞግሎቢን መኖር አለበት፣ ኖርማል ነው እስከ 17። ከ13 እስከ 17 ኖርማል ነው። በዚህ ሬንጅ ከሆነ ኖርማል፣ ሌላ ምንም የምታደርጊው ነገር የለም። ከ13 ዝቅ ሲል ከ11፣ ለምሳሌ ከ11 እስከ 12.9 አካባቢ የሚኖር ከሆነ የመጀመሪያ ደረጃ አኒሚያ ወይም ደም ማነስ ብለን እንከፍለዋለን። በዚህ ደረጃ ያሉ ሰዎች ብዙ ምልክት ላይ ያሳዩ ይችላሉ ላብራቶሪ ሄደው ደማቸው ሲታይ ትንሽ ሄሞግሎቢን ዝቅ ብሏል። ጥንቃቄ ያደርግ፣ እንደዚህ አመጋገብን አስተካክል፣ ሌሎች ሌሎች ምክሮችንና የአመጋገብ ሁኔታ እንዳስተካከል ሊመከር ይችላል። የታመመ ከሆነ ግን የደም ማነስ ያንን ያመጣው ነገር ምክንያቱ ሊለይ ይችላል ማለት ነው። ብዙ ምልክት ላያሳዩ ይችላሉ በዚህ ደረጃ ያሉት። መካከለኛ ደረጃ ወይም ሞድሬት አኒሚያ የምንለው ከ8 እስከ 10.9 አካባቢ ደረጃ ድረስ ያሉ ሄሞግሎቢን ያላቸው ሰዎች ምልክት ሊያሳዩ ይችላሉ። ሞድሬት ነው የምንለው ሞድሬት ነው። ምልክት ያሳዩ፣ የተለያዩ ምልክቶችን የትንፋሽ ማጠር ሊሆን ይችላል፣ ልብ ቶሎ ቶሎ መምታት ሊሆን ይችላል፣ ሰውነታቸው መንጣት ሊሆን ይችላል። የደም ማነስ ምልክቶችን ያሳያሉ። እነዚህ ሰዎች ህክምና ቦታ ሄደው ደም ማነስ ያመጣባቸው ምክንያት መታወቅ አለበት። ከአመጋገብ ችግር ነው፣ ደም መፍሰስ ነው ወይስ በዘር ምክንያት የመጣ ነው? ምክንያቱ ታውቆ ለዛ የሚያስፈልገው ህክምና መሰጠት አለበት። ሁለተኛ ደረጃ የምንለው እሱ ነው። ሶስተኛ ደረጃ ሲቪር የምንለው ከፍተኛ ደረጃ ነው። ቶሎ ህክምና መሰጠት ያለበት ደም ሊሆን ይችላል። የሚሰጠው ሌላ አፋጣኝ ህክምና መሰጠት ያለበት ሲቪር የምንለው ይህም በአንድ ዴሲ ሊትር ውስጥ እስከ ሰባት በታች ሚሊግራም ፍ ፐር ዴሲ ሊትር ኦፍ ሬድ ብለርስ ሄሞግሎቢን ካለ ያንን ሲቪር አኒሚያ ወይም ከፍተኛ ደረጃ የደረሰ የደም አነስ ብለን ልንከፍለው እንችላለን ማለት ነው። እሱም ህክምና ያስፈልገዋል። በሆስፒታል ደረጃ ደም ሊሰጠው ይችላል። ደም ሊያስፈልገው ይችላል። ደም ሊሰጠው ይችላል። እንደገና ደግሞ ይሄን ያመጡት ለምሳሌ አንጀት ላይ ደም መፍሰስ ካለ፣ ከሰውነት ደም እየፈሰሰ ከሆነ ያንን የሚፈስ ነገር ማቆም ሊያስፈልገው ይችላል ማለት ነው። በዚህ መልኩ ልንከፋፍላቸው እንችላለን። በደም ውስጥ ያለው የሄሞግሎቢን መጠን በሶስት ልንከፍላቸው እንችላለን። በአይን የሚታዩ ለምሳሌ ደም መፍሰስ ካለ የደማነስን ልንጠረጠር እንችላለን። ብዙ ደም ከሰውነት የሚፈስ ከሆነ በተለያየ ምክንያት በሰገራ ምክንያት የሚፈስና የሚያየ ታካሚ ሰው ካለ ደማነስ ሊኖረው እንደሚችል ሊገምት ይችላል አለ። ለዛ ግን የደማነስ ምልክቶች ከሌላ በሽታ ጋር የሚለየው አይደሉም። ኮመን ሊሆን ይችላሉ። በልብ ህመም ምክንያት የመጣ የደም ማነስ አይነት ምልክት ሊያሳይ ይችላል፣ ልብ ህመም ያለበት ሰው። ስለዚህ ኮመን የምንላቸው የደም ማነስ ምልክቶች ድካም፣ ድካም ማለት ድካም ስሜት መሰማት አንደኛው ኮመን የሆነ ምልክት ነው። ትንሽ እንደተንቀሳቀሱ ድካም ስሜት ይሰማቸዋል። ብዙም አልተራመዱም፣ ብዙም አልተንቀሳቀሱም፣ ትንሽ ነገር እንደተንቀሳቀሱ ድካም ስሜት መኖር፣ ትንፋሽ ማጠር ቶሎ ቶሎ መተንፈስ። ምክንያቱም ትንፋሽ ኦክሲጅን ሰውነታችን ውስጥ የሚያጓጉዘው ቀይ ደም ሴል ነው ወይም ደግሞ ሄሞግሎቢን ነው ብለናል። ያ ቁጥሩ የሚያንስ ከሆነ እንቅስቃሴ በሚደረግበት ሰዓት ሰውነታችን ብዙ ኦክሲጅን ስለሚፈልግ ያንን ኦክሲጅን የሚያደርስ ደሞ ጥረት ስላለ ሰውነታችን ቶሎ ቶሎ መተንፈስ ያመጣል ማለት ነው። ስለዚህ ቶሎ ቶሎ መተንፈስ አንዱ ምልክት ሊሆን ይችላል ወይም የትንፋሽ ማጠር የደም ማነስ ምልክት ሊሆን ይችላል። ሌላው ምልክት እንደዚሁ ልብ ቶሎ ቶሎ ቶሎ መምታት፣ አንዳንዴ የቀይ ደም ሴል ማነስ የአኒሚያ ምልክት ሊሆን ይችላል። ድብ ቶሎ ቶሎ ትመታለች፣ ምክንያቱም ኦክሲጅን ያስፈልጋል ለሰውነት። ለሰውነት ኦክሲጅን ለማድረስ ልብ ቶሎ ቶሎ እየመታች ደም መርጨት አለባት። ምክንያቱም ደም ውስጥ ያለው የቀይ ደም ሴል መጠን ዝቅተኛ ስለሆነ ያንን ለማካካስ ቶሎ ቶሎ መርጨት ስላለባት የልብ ምት ቶሎ ቶሎ መሆን አንደኛው ምልክት ነው። ሌላኛው ምልክት ሰውነት ላይ የሚታይ ነው። ሰውነት እንደዚህ የእጅ መዳፍ ላይ፣ የአይን አካባቢ ላይ የሚታይ ፊት፣ ከፍተኛ ደረጃ ሲደረስ የመገርጣት ነጭ የመሆን ነገር ሊኖር ይችላል። የደም ማነስ ምልክቶች ናቸው እነዚህ። እኛ ከሞላ ጎደል እነዚህ የምልክት ብለን የምናያቸው ናቸው ማለት ነው። ኩላሊት ለምሳሌ ለቀይ ደም ሴል መመረት የሚሆነውን ንጥረ ነገር የሚያመርት ነው። ኩላሊት ላይ ችግር ሲያጋጥም ያ ንጥረ ነገር አይመረትም። ስለዚህ በቂ የሆነ የቀይ ደም ሴል አይኖርም ማለት ነው። በቂ የሆነ የቀይ ደም ሴል ሄሞግሎቢን ከሌለ ደግሞ ሰውነት የኦክሲጅን ማነስ ያጋጥመዋል። ኩላሊት አንዱ የኩላሊት ህመም የደም ማነስን ሊያመጣ ይችላል። ጉበትም እንደዚሁ። ቅድም እንደገለጽኩት እንደ ጊዜው የደም ማነስ ሲያጋጥም ልብ ላይ ጫና ይፈጠራል። ሲቪር ከሆነ ለምሳሌ ሲቪር ደረጃ በቃም ከፍተኛ የሆነ አኒሚያ ከሆነ ልብ ቶሎ ቶሎ ነው የሚመታው። የሰውነትን ዲማንድ ፍላጎት ለማሟላት የኦክሲጅን መጠን ለማሟላት ቶሎ ቶሎ ይመታል። ለረጅም ጊዜ ቶሎ ቶሎ የሚመታ ከሆነ ልብ ድካም ላይ ሊያጋጥመው ይችላል። ስለዚህ ቶሎ ያልታከመ ከፍተኛ ደረጃ የደረሰ ደም ማነስ የልብ ድካምን ሊያመጣ ይችላል። የልብ በሽታ ሊያመጣ ይችላል። የኩላሊት በሽታ ሊያመጣ ይችላል። ጉበት ላይም ችግር ሊያመጣ ይችላል። በሄሞግሎቢን ወይም በአይረን እጥረት ሁሉም የሰውነት ክፍል ሊጎዳ ይችላል። በቂ ኦክሲጅን ስለማያገኝ ማለት ነው። ሰውነት በቂ ኦክሲጅን ስለማያገኝ የተለያዩ የሰውነት ክፍሎች ሊጎዱ ይችላሉ። ህክምናው ቅድም እንዳልኩት በደረጃው እና ባመጣው ነገር ላይ የሚወሰን ነው። ለምሳሌ የደም ማነሱ የመጣው አይረን ዲፊሸንሲ አኒሚያ ከሆነ የብረት እጥረት ከሆነ በቂ ብረት መውሰድ ያስፈልጋል። መካከለኛ ደረጃ ላይና ወይም መጀመሪያ ደረጃ ላይ ያለ ከሆነ አይረን ብረት በሚዋጥ በክኒኒ በሽሮፕ መልክ ይሰጣል። እሱን እየወሰዱ የሚስተካከል ነው። በተጨማሪም አመጋገብን በማስተካከል በቂ ብረት ያላቸው ምግቦችን በመውሰድ በቂ ቫይታሚኖችን ያላቸው ምግቦች በመውሰድ፣ በተለይ ቫይታሚን ሲ ያልኩት ቅድም ከሎሚ በቂ ቫይታሚን ሲ ልናገኝ እንችላለን። ሎሚ ብቻ አይደለም ከሌሎቹ ፍራፍሬዎችም ይገኛል። ስለዚህ እነሱን በበቂ ሁኔታ አዘወትሮ መመገብ የደም ማነስ ሁኔታ ሊያሻሽል ይችላል። ምክንያታቸው መታወቅ አለበት። ደም መፍሰስ ከሆነ ያን ደም መፍሰስ ያመጣው ነገር መታከም አለበት። አንጀት ላይ ቁስለት ካለ አንጀት ላይ የቆሰለው ነገር ህክምና ማግኘት አለበት፣ ቁስሉ መዳን አለበት። አንጀት ላይ ለረጅም ጊዜ የሚፈስ ነገር ያ በህክምና መድኃኒት፣ አይደን ከሆነ ሰርጀር የሚያስፈልገው ከሆነ በዛ ደረጃ ተወስዶ ምክንያቱ መታከም አለበት ማለት ነው። ስለዚህ ያመጣውን ችግር ማከም መቻል አለብን። ሲቪር ደረጃ ከደረሰ ይሄ አይረን ዲፊሽንሲ ያን ከፍተኛ ደረጃ የደረሰ ከሆነ ወዲያውኑ የደም ሊሰጠው ይችላል። ደም ወስዶ አንድም ሁለትም ሶስትም ደም ወስዶ መጀመሪያ ይስተካከላል። ከዛ በኋላ ሲወጣ እስኪስተካከል ድረስ በእንክብል መልክ የሚወሰድ አይረን ሊሰጠው ይችላል ማለት ነው። እና ምክንያቱን ማወቅ ምክንያቱ ከታወቀ በኋላ ምክንያቱን ማከም ነው የሚሆነው ማለት ነው። ያገኙትን ሁሉ መመገብ ሳይሆን በተወሰነ ደረጃ ከሁሉም አይነት አመጣጥኖ መመገብ ነው የሚያስፈልገው። ለደም ማነስም መከላከል ብቻ ሳይሆን ሌሎች በሽታዎችንም ለመከላከል ብዙ በሽታዎች ከምግብ እጥረት ሊመጡ ይችላሉ። ህጻናት ላይ በተለይ የምንሰጣቸው ምግብ ህጻናት ከአንድ ዓመት እስከ አንድ ዓመት ለምሳሌ ሊና ጡት ብቻ ነው የሚመከረው። ወተት የላም ወተት ባይሰጣቸው ጥሩ ነው። ለዚሁ ለደም ማነስ ሊያጋለጣቸው ስለሚችል ነው የማይመከረው። እናት ማጥባት የምትችል ከሆነ እስከ ስድስት ወር ብታጠባ ከዛ በኋላ ተጨማሪ ምግቦችን ብሰጠው፣ የምሰጣቸው ተጨማሪ ምግቦች ደግሞ ዝም ብሎ ገንፎ ብቻ መሆን የለበትም። ከፍራፍሬውም ለሰውነቱ የሚመች ተለ አሁን ቅድም ያልኳቸው እነዚህ ቫይታሚኖችን አይረን ያላቸውን ነገሮች ሰውነቱን እንዳይቆጣ በማይቆጣበት መልኩ ማለት አመጣጥኑ መስጠት ያስፈልጋል። አንድ አይነት ምግብ ሳይሆን ያው ከሁሉም አይነት ትንሽ ትንሽ ተደርጎ መመገብ ለወንዶችም ለሴቶችም ሁሉንም በሽታ ለመከላከል የሚጠቅም ነው። በምግብ እጥረት የሚመጡ በሽታዎችን ለመከላከል እነዚህ ፕሮቲን ገንቢ ምግቦች አሉ፣ ሀይል ሰጪ ምግቦች አሉ፣ ቅባትና ዘይት የምንላቸው አሉ፣ እንደገና ቫይታሚንና ሚነራል የምንላቸው ውሃ። እነዚህ ስድስቱ ንጥረ ነገሮች ናቸው ምግብ ውስጥ ያሉ። እነዚህን ነገሮች አመጣጥኖ መውሰድ አንድ ጤናማ የሆነ ቤተሰብ ለመፍጠር ይሆናል። ጤናማ የሆነ ማህበረሰብ ለመፍጠርም እነዚህ በጣም ወሳኝ ናቸው ማለት ነው። ከገንቢ ምግቦች በርከት ያለ ሀይል ሰጪ ምግቦችን ይኖራል አንድ ዲሽ ላይ ለምሳሌ ለምሳ ሲቀረብ ኃይል ሰጪ ምግቦች በርከት ያሉ እስከ 50 ፐርሰንት እንኳን ብናደርገው፣ ከዛ እስከ 30 ፐርሰንት ፕሮቲን፣ ቅባት ደግሞ እስከ የተቀሩትን 15 ፐርሰንት አካባቢ፣ ቫይታሚን እና ሚነራልስ እስከ 5 ፐርሰንት፣ እንደዚህ ተደርጎ ተቀላቅሎ ነው ምግብ መመገብ ያለብን ማለት ነው። በዛ መልክ የሚካሄድ ከሆነ የነዚህን የተለያዩ በሽታዎችን የደማነስንም ጭምር ልንከላከል እንችላለን። ቅድም ያልኳቸው ምልክቶች ለደም ማነስ ብቻ አይደሉም። በተለያየ ምክንያት ሊመጣ ይችላል። የማዞር ምልክት ጆሮው ላይ ችግር ካለ የጆሮ በሽታ ካለ ከዛ ጋር ተያይዞ የማዞር ነገር ሊኖር ይችላል። ምክንያቱ መታወቅ አለበት። ወደ ሕክምና ቦታ ሄዶ ደም ሰጥቶ በጣም ቀላል ነው። ብዙ ብር አያስወጣም። በአሁን በአሁኑ ሰዓት ደግሞ ጤና መድን አለ። ለዝቅተኛ ገቢ ላላቸው ሰዎችም በቀላሉ እንደዚህ አይነት ስሜት ይሰማኛል ምንድን ነው ብሎ መለየት በጣም ያስፈልጋል። የማዞር ምልክቶቹ ከተለያዩ ምክንያቶች ሊመጣ ስለሚችል ማለት ነው። ስለዚህ መደረግ ያለበት በአካባቢው ያለ ጤና ጣቢያ፣ በአካባቢያቸው ባለ የህክምና መስጫ ቤቶች ሄደው ህክምና ማግኘት፣ ባለሙያ ማማከር ያስፈልጋል። ቅድም ባልኩት መልኩ እንግዲህ እነዚህ ስራ ስሮች አረንጓዴ ነገሮች አላቸው አየረን ሊኖራቸው ይችላል። እነሱም በመመገብ በደንብ በመመገብ ሊስተካከል ይችላል። ግን ምን ያህል ደረጃ ነው የሚለውን ማወቅ ወደ ህክምና ጣቢያ መሄድ ቢለመድ ጥሩ ነው የሚል ነው። እንደዚህ አይነት ስሜት ካለው ትክክል አይደለም። ትክክል ካልሆነ ደግሞ ህክምና ቦታ ሄደው ባለሙያን ማማከር ደመን የደማነስ ነው ብሎ ከተገመተ ና ወይ ደግሞ ደማነስ ከተገኘ ደረጃው ታይቶ ህክምና ይሰጠዋል ምክር ይሰጠዋል ማመጋገብን እናስተካክል በዚህ መልክ ልትፈታው ይችላል ብሎ ከጤና ባለሙያ የሚገኝ ነው ሌላ ችግርም ካለ በዛው አጋጣሚ ችግሩ ሊገኝ ይችላል ማለት ነው እንዳልኩት አንጀት ላይ ለምሳሌ ደም መፍሰስ የሚኖር ከሆነ ይታወቃል የወባም የተለያዩ ትላትሎችም አንጀት ውስጥ ካሉ በተለይ ህጻናት ላይ እንደዚህ ሊያጋጥሙ ይችላሉ እና እነዚህን በማድረግ ምክንያቱ መታወቁ የመጀመሪያው እንትን ነው ማህበረሰባችን የተለያየ ሶሉሽን አለው ለሚያጋጥሙት ችግሮች መፍትሄ ማግኝተውበት ሊሆን ይችላል፣ ግን መመከር ያለበት መታወቅ ያለበት ምክንያቱ ቢታወቅ ጥሩ ነው። ምንድነው ያመጣው የሚለውን በአካባቢያቸው ጤና ጣቢያ አለ ሆስፒታል አለ ሄዶ ማወቁ የተሻለ ነው። ባለሙያን ማማከርና አስፈላጊውን ነገር መውሰድ ያስፈልጋል።